ለሽ ሰሚሃ አዲስ አበባ አዲስ አበባ ይኸው፣ እንደውም ጭራሽ አንድ ላይ ናት። አረብ ሀገር ነበር የጠበቀው። ኧረ እኔ አረብ ሀገር ማለት እንደውም ኢትዮጵያ ነው የምፈልገው እኔ አረብ ሀገር አለ። እሰይ በቃ አልሀምዱሊላ ይኸው ሰሚሃ አለች። ስራ አለው፣ ያስተዳድርሻል። በቃ ከእኔም ስራ አለ የነገሩ። አንቺም ስራ አለሽ። እድሜዋ ስንት ነው? ሀያ ሶስት በጣም አሪፍ ፎሎ አድርጋት አንቺን ፎሎ አርጊው ሰሚሃ በውስጥ ቁጥር እንድትቀያየሩ ሌላ የምትጠያየቁት ነገር ካለ እዚህ ጋር እኔ ያው ሞር ነፃነት እንዲሰማችሁ በውስጥ እንድትጨርሱ ብዬ ነው፣ ፎሎ እንድትደራረጉ እና በውስጥ ግን፣ እዚህ ጋር መጠያየቅ የምትፈልጉት ጥያቄ ካለ አንቺ መጠየቅ የምትፈልጊ ነገር ያነው፣ የሚኖረው የት ነው የምትኖረው? አብዱል ማሊክ፣ እኔ አዲስ አበባ ነው የምኖረው። አዲስ አበባ እኔ ቦሌ ነው ያለሁት። ሰፈሩን አልነግርሽም አሁን። ሰፈሩን እዚህ ጋር ምንድን ነው ሰፈሩን ፐብሊክ ላይ አይነግርሽም፣ በውስጥ ይነግርሻል። ለሴፍቲው ጥሩ አይደለም። ብዙ ሴቶች ደግሞ አሁን ፎሎ አርገውታል። ገባሽ አየሽ 284 ሴቶች ፎሎ አርገውታል። ቶሎ ላፋርጌ ወጥ አንተም ቶሎ ላፋርጋት። ይኸው የሁሉ ሰው ፎሎ አርገው አላህ ለኔ ካለ ምንም ችግር የለም። ጎበስ ወይኔ፣ ማሻአላ ኢማኗ ደግሞ ማሻአላ። አላህ ለኔ ካለው ለኔ የኔን እንጀራ ይሻግታል እንጂ ማንም አይበላውም ማለት ነው። አዎ አዎ፣ አብዚ ጎበስ በጣም ደስ ይላል እና ሲሪየስ አገጫጨቱ ግን ደስ ይላል እና እንትን ፎሎ ተደራ አድርጋችሁ በውስጥ ትጨርሳላችሁ ስትጨርሱ መታችሁ ነግራችሁን ወርም ወራትም ይፍጭባችሁ አመትም ይፍጭባችሁ የሰርጋችሁ ነው ሀቢባ ሁለት ሚስት ነው ማገባው ሀቢባ ይሄን ትስማማለች ሁለት ሚስት ነው ማገባው ማለት አዎ ማለት የሁለት ቤት ነው ሁለት ሚስት ነው ሁለት ቤት መሆን ፈልጋለሁ ምን አንተ ኦልሬዲ ባለ ትዳር ነህ ነው መጨረሻ ለኔ እንዱ ብዳምት ነግረኝ ነው አረሰው አላገባክም? ግን ሁለተኛ ሚስት የማግባት ፕላን? አላገባሁም፣ ግን እንደዛ ፍላጎት አለኝ። ወደፊት ወደፊት ሁለተኛ ሚስት የማግባት ሀሳብ አለው። አቅም ካለው አራት አግባ፣ ችግር የለም። አቅም ካለው በኋላ በነገርሽ ላይ እንዲያገባ መፈቅድለት አግብታ ያገባች አግብታ ላይክ ልጆች ያሏት ምናምን ነው እንጂ የሆነ ገና ልጃገረድ ሴት ምናምን እንደገና እንዲያገባ አልፈልግም። ገብቶሻል። አግብታ ፈታ ልጆች ያሏት እንደዛ ከሆነ ነው እንጂ ያርዳታ ማለት ነው እንዲያ፣ ግን ዲረዳት እንደ እርዳታ ነገር ነው ዋው፣ እንጂ ልጃገረድ ለመሰብሰብ አይደለም እኮ አራት ሚስት ፈቅድለት፣ አለው ችግር የለው። አንተ አንድ ነበር አይደል ያልከው? አራት አራት ፈቅድልኝ፣ አራት አራት አንፈልግም ነው አቅሙ ካለክ አይ አራት አልፈልግም በቃ ሁለት ነው የሚፈልገው ሁለተኛ ስታገባ ይኸውልህ አሁን የምጠይቅህ ነገር አሁን ካሁኑ ንገረኝ አሁንም ሁለተኛ ስታገባ ያገባ አግብታ የነበረ ልጆች ያሏት እንድታገባ ነው የምፈልገው እንጂ ዝም ብለህ የልጃገረድ ሰብሳቢ እንድትሆን አልፈልግም ልጃገረዷን አግብቶ ለማያውቀው አዎ አዎ አይ ልጃገረድ አላገባም። ይችላል ግን ያው ዞሮ ዞሮ ግዴታ ልጅ እንዲኖራት ምናምን፣ እሱ ግዴታ ልጅ ይኑራት ምናምን አይደለም። ልጅ ይኖራት ዝም ብለህ ቆንጆ ሴት ለማሳደር ሳይሆን ሁለተኛ ሴት የምታገባው ወይ ማስተማኛ ብማሊክ፣ ሁለተኛ ሴት እንድታገባ እፈቅድልሃለሁ። ችግር የለውም እኔ ራሴ እድርሃለሁ። ቆንጆ ሴት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 ግን በኋላ ሀሳቡ እንዳይቀየርብኝ ነው ነገር፣ ሀቢባ በእናትሽ ተቀየረችኝ። በኋላ ደግሞ ካገባው አይ አይሆነም ምናምን እንዳትለኝ። አይ ካለች ይሄው እስክሪን ሪከርዱ ይቀመጣል። በህዝብ ፊት እናፋጠጣታለን። 6500 ሰው እየሰማ ነው። 6500 ሰው አይቷል፣ ሰምቷል፣ ይፈርዳል። ነገ ካገባሃት በኋላ ሀሳቧን ብትቀይር አንተ ይዘሃት እኔ ጋ ትመጣለ እኔ ስክሪን ሪከርዱን አውጥቼ አስቀምጣለሁ ለክፉ ቀን ብዬ ያኔ ህዝብ ይጠይቃታል እንላጠቅ ብዙ ሰዎች አቡ ከታች ኮመንታተሮች ይቅርብሽ አልወደደሽም ምናምን እያሉ ነው ኮመንታተሮች ምን ትያለሽ አይዝበቢያ የውጭ ጫጫታ አትስሚ ለመሰልሽ ለራሳቸው ፈልገውት ነው ለራሳቸው ፈልገውት አንቺ እንድታይላቸው ፈልገው ዝም ባያቸው እኔ በደንብ አውቃቸዋለሁ አብረን ነው የምንውለው እኔና እነሱ ኮመንታተሮች በደንብ ባህሪያቸው እናውቃለሁ። አንቺ እሺ አልፈልግም በቃ ብለሽ ስትወርጂ እኔ ብለው ገብተው ላፍ ሊያደርጉ እሺ ተገኘ ብለው በቃ። ኢንሻአላህ እንግዲህ በዱአ ነው። እናንተም ዱአ አድርጉልን የሐቢባ ፋሚሊዎች ዱአ አድርጉልን። ኢንሻአላህ ተጋ እና ሐቡ ላይቭ ላይ ነው ሰርጋችን የምናስተላልፈው። ኢንሻአላህ በቤቱ ስፖንሰር ነው እኔ ሚስጋ ስፖንሰሮች አሉኝ፣ ቃል የገቡልኝ ትልልቅ ድርጅቶች አሉ፣ ቃል ገብተውልኛል። ስለዚህ እናንተ ፈጣሪ አላህ ያሳካላችሁና፣ ይሳካና ለትዳር ስደርሱ የሰርጋችሁ ወጪ የሀቢባ ስፖንሰር ነው የሚችለው። አዎ፣ አዎ፣ ኢንሻአላህ እና ያለን እሺ፣ ለሁለተኛውም ስፖንሰር፣ ሁለተኛም ሳገባ ስፖንሰር ትሆናላችሁ ነው ወይስ እንዴት ነው? ሀቢባ ሁለተኛ ስታገባ፣ ሁለተኛ ሚስትህ በእኛ በኩል ከሆነ የመጣችው እኔ ስፖንሰር አደርጋለሁ፣ ሀቢቢ እንዳያሳስብህ።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 እሱኳ አንዴ እንኳን ማሻ አላህ አላለም። አንቺ ግን ማሻ አላህ፣ አንቺ ትለያለሽ። እንትን ነው አይገልጽም። ለአይ በውስጥ ነው። ምንም ወንዶች አሉ ታውቂያለሽ? እንትን ሰው ፊት ምናምን ነገር አድናቆታቸውን ፍቅራቸውን አይገልጹም። ለብቻ ስትሆኚ ግን በጣም ይገልጻሉ። ስለዚህ ለብቻችሁ ስትሆኚ በደምብ ይገልጽልሻል። እሺ፣ ያው እየጠብቃለሁ። እሺ። ኔና ሰላም ሁሉ አሁን ወደ ሁለተኛ ተጋቢዎቻችን ወደ ሰውና ልጅ አቡሽ ቪዲዮ አብሩና ወደ እናንተ እንሄዳለን። የነሱ ሰምሯል ታሳ